ከልባ ማለት እኮ ነው። እናንተ ልጆች ዝም ብሎ ወሬ ከሆነ ብቻ ነው እንጂ ትክክለኛ ጮኛ ከሆነ ያው ባል ነው። ፊደል ፊደል የለኝም ውዴ፣ አብሽር እናስተናግዳለን፣ ሁሉንም በአማን ቀን አስተምራኛለች። ጀግና እናት፣ ጀግና ወንድሞች አስተምረውኛል። አልሐምዱሊላ ይህችን ይህችንማ አውቃለሁ። ሽኩራን ሙኒር ሙኒር ነው ሙኒር ነው የሚለው ሙኒር የሚባለው ልጅ ማለት ነው እሺ ሽኩራን ከቲር ፋጥመቲ እሺ አው እንደዛበይ እንደዛበይ አንቺ ልጅ ዋ በውስጥ መታቂው ምስጢር በዛ ይወራም መርሃባ ደህና አደሪ እናት ወንድም ሰዒድ ማለት ነው ወንድም ሳይድ አንተ ተረጋጋ፣ አረፍ በል፣ ቁጭ በል። ትንሽ ደግሞ ላይክ አድርግ ሰብስክራይብ ማድረግ። አሁን ዛሬ ዝም ብላችሁማ ዝም ብላችሁ አትሄዱ። እኛ ቤት ተመቶ ግብዣ ሳይድ ሳይጋበዝ አይከድም። ፈጡምን ፈጡ ምን ሰላም ባያትናት የትኛዋን የትኛዋን ፈጡም አንተማ በውስጥ የምታቅነው ወይስ አጠገብ ያለችውን ፈጡምን ነው ሰሊማ ቻናል አህለን ወሳህለን ወልከምቱ ሰላማ ሰላማ ቻናል

ጥሩ ጥሩዎቹን እያየሽ ካልሆነ በስተቀር ቻናል ይበጠብጣሉ። እንደዚህ አስፈላጊ አስፈላጊ ሰዎችን ይቦልካሉ። እሺ፣ መጥቼ ነበር። ሳኒ አማን። እሺ፣ እሺ፣ መጥቼ ነበር። እንደሱ ጥሩ ጥሩ ነገር ጻፍ። ሳኒ አዎ፣ መጥፎ መጥፎ ነገር የሚጽፉ ወንድሞቻችንን እቦልካለሁኝ። እኔ ፋሪድ፣ ታንክስ ዩ ሶማች ሲስተር ላይክ ዶን መሻላ። ታን ዩ ማይ ብራዘር ን ዩ ሶ ማች አሊ ሃዉ አርዩ። ወንድም አለም ሳዒድ ወንድምነት ታዛዥ ነኝ፣ ሁሉን አድርጌ አለሁ። እናት አመሰግናለህ ወንድም አለም። ወላሄ አዎን ትን ይቦልካሉ ብታይ ወላሄ። ባለፈው እኮ በጣም በጥብጠይ ነበረ፣ ታስታውሽ ከሆነ የመጀመሪያ አካባቢ ላይ እኮ በቪዲዮ እንድወጣ ሁኝ ነጮች በጣም ነበር የሚመጡት እኔ ቤት። ከዛ አሪፍ አሪፍ የሚጽፉ ወንድሞቻችንን ማለት ነው እንዳለ የቦለኩ ከዛ ቀለም መስጠቴን ተውኩኝ ማለት ነው። ሰላማ ቻናል ቴንክ ዩ ሰይድ እንዴት ነህ ብላለች። እስኪ ሰያ መልሶ ከኮመተ ካለ እሱን ቀባዋል። ቤተሰብ ያረግሻል የኛ የኛዎቹ ችግር የለውም። ፋጡም ቤትሽ ሄጄ መጣሁ። ኮመንት ይና መልሽ ውዴ ብላሻለች ትመልሳለች። እቺ የኔ ዋናት አሊ ፈጦም ብሎ ዓይኑን አፍጥጦብሻል። እስ አመሰግናለሁ፣ ሁላችሁንም አጅዛኩሙላህ ኸይራን ፈጡ መይኝ እያለች ነው ዋንች አይልሽን አፍጥጭበትማ። እኔ እንደ ሁሉ ጊዜ ማለት ነው። አሁን ወንዶቹ ወንዶቹ ስላላችሁ ዛሬ ወንዶቹ ወንዶቹ ስላላችሁ ማለት ነው፣ ጋብዛችኋለሁ ስለ ከዲጃ እና ስለ ነብያችሁ ስላ ሰለም ውብ የፍቅር